የሉሲ ዝርያ አውስትራሎፒቴከስ አፋረንሲስ ነው የሚባለው እና በሉሲ ዝርያ ዘመን ብዙ ሌሎች ተቀራራቢ የሆኑ የሉሲ ዘመዶች ነበሩ የሚል እምነት አልነበረም። ሉሲ የሉሲ ዝርያ ብቻ እንደነበረ ነበር የምናስበው። ነገር ግን ባለፉት አስር አስራ አምስት ዓመታት ጀምሮ ከሉሲ በተጨማሪ እሷ በነበረችበት ሰዓት ሌላም የቅርብ ዘመድ የሆነ ዝርያ የሉሲ ዝርያ ያልሆነ የቅርብ ዘመድ አብሮው ይኖር እንደነበረ አንዳንድ ማስረጃዎች ብቅ ማለት ጀመሩ። እንግዲህ አዝጋሚ ለውጡ በአንድ ዝርያ ብቻ በአንድ ዝርያ ለውጥ እየተካሄደ የመጣ ነው ወይስ የተለያዩ ዝርያዎች አብረው መኖር ይችሉ ነበር የሚለው ጥያቄም ስለነበረ አሁን እኛ ማሳየት የቻልነው ምንድን ነው ሉሲ በነበረችበት ዘመን የሉሲ ዝርያ ያልሆነ ከሉሲ ጋር በጣም ቅርበት የነበረው ሌላ ዝርያ እንደነበረ እና እነዚህ ሁለት ዝርያዎች በአንድ አካባቢ ተስማምተው መኖር ይችሉ እንደነበረ የሚያሳይ መስረጃ ነው። እና አብሮነት ጥንታዊ ነው። ለሰው ልጅ አብሮነት ከድሮም ከአዝጋሚ ለውጥ ሂደቱ ሚሊዮን በሚሊዮን ዓመት በሚቆጠር ጊዜም ጀምሮ አብረው ይኖሩ ነበረ፣ ተቻችለው ለማለት ያህል ነው ዋናው ሜሴጁ። እና ማንኛው ዝርያ ለሰው ልጅ መነሻ ሆነ የሚለው ጥያቄ እስካሁንም ያው የሉሲ ዝርያ ለብዙ ጊዜ ለብዙ ዓመታት የሰው ዘር ምንጭ የሰጠችው የሉሲ ዝርያ ነው የሚል አስተሳሰብ አለ። ያ አስተሳሰብ አሁን በሚገኙት ቅሬታ አካላት ብዙም የሚለወጥ አደለም እና ለወደፊት በምናገኛቸው ተጨማሪ ቅሬታ አካላት አዲስ ነገር እየተማርን ነው የምንሄደው። ዋናው ቁም ነገሩ ግን ይህ ሁሉ የሚመጣው ከኢትዮጵያ ነው። እንግዲህ ኢትዮጵያ የሰው ዘር ምንጭ ናት ሲባል ያለ ምክንያት አደለም። ላለፉት ስድስት ሚሊዮን አመታት በነበረው አዝጋሚ የለውጥ ሂደት ውስጥ የነበሩ ዝርያዎች ወደ 14 የሚሆኑት ኢትዮጵያ ውስጥ ተገኝተዋል። እንግዲህ ኢትዮጵያ የሰው ዘር ምንጭ ናት ስንል ያለ ምክንያት አይደለም፣ በቂ መረጃው ስላለን ነው። ከዛም አልፎ ስለ ሰው ልጅ አብሮነት፣ አብሮ መኖር መቻል፣ መረጃውም እየወጣ ያለው አሁን ከኢትዮጵያ ነው። ገብተዋል። ስለዚህ ስራውን በቀጠልን ቁጥር አዳዲስ መረጃዎችን እያመጣን ነው የምንገኘው። እና አፋር ክልል ብቻ ወደ ስድስት ሰባት ፕሮጀክቶች አሉ እና ከመላው ዓለም የተወጣጡ ሳይንቲስቶች አሉ። ኢትዮጵያውያን አሉ፣ አውሮፓውያን፣ አሜሪካውያን ከሌላም ሌላም ቦታ የመጡ ብዙ ሪሰርቸሮች አሉ። እንግዲህ ያ ማለት ምንድን ነው? እነዚህ የተለያዩ ሳይቶች ያ በአንድ ሰው መሪነት ብቻ የሚካሄዱ አይደሉም። የተለያዩ መሪዎች ያሏቸው ፕሮጀክቶች ናቸው። እና ዞሮ ዞሮ የትም ፍጪው ዱቄት ነው አምጪው ነው ማንም ያግኘው ማንም ቅሬታ አካሉ የኢትዮጵያን የሰው ዘር ደረጃን የሚያሳይ የሰው ዘር ምንጭነት ደረጃን የሚያሳይ ነው። ሁሉም ደግሞ የሚመጣው እዚሁ ብሔራዊ ሙዚየም ወዳለው ላቦራቶሪ ነው። ግን ዋናው ቁም ነገሩ ምንድነው? እያንዳንዱ ፕሮጀክት የሚያገኛቸው ቅሪተ አካላት የራሳቸው የሆነ ጠቀሜታ፣ የራሳቸው የሆነ መልእክት ምልከታ ያላቸው ስለሆኑ የሁላችንም ተሰባስቦ ነው እንግዲህ ስለ ሰው ዘር ምንጭነት ማውራት የምንችለው። አንድ ጥናት ሲካሄድ መጀመሪያ ፊልድ ፈቃድ ማግኘት አለብህ። እንግዲህ ረጅም ነው ፕሮሰሱ። ፈቃድ የሚያገኘው የፕሮጀክቱ መሪ የሆነ ሰው ነው። አሁን ለምሳሌ ወራንዞ የሚላይ ፕሮጀክት አለ። የዚህ ፕሮጀክት መሪ እኔ ነኝ። ስለዚህ ፈቃድ የማገኘው እኔ ነኝ። ሳይንቲስቶችን ማሰባሰባቸው እኔ ነኝ። ወደ ፊልድ የምወስዳቸው እኔ ነኝ። ያ ሁሉ ፕሮጀክት ኃላፊ ወይም የፕሮጀክቱ መሪ ነው እንግዲህ እንትን የሚያደርገው። በተረፈ ያው እያንዳንዱ የሚያዋጣውን ስራ የምታውቀው አንተ ነ ምንድን የሚያስፈልገኝ ፊልድ ሲሄድ ምን አይነት ሳይንቲስቶች ነው መውሰድ ያለብኝ። ምክንያቱም የዚህ የቅድመ ታሪክ ጥናት በአንድ መስክ ብቻ የሚሰራ ስራ አይደለም። እንግዲህ እድሜ ስንለካ ጂኦሎጂስቶች ናቸው እሱን የሚሰሩት፣ አጥንት ስናጠና ፔሌንቶሎጂስቶች ናቸው የሚሰሩት። ስለዚህ የተለያየ ሙያ ያላቸው ሰዎች አንድ ላይ ተደማምረው የሚሰሩት ስራ ነው እንግዲህ ለውጤት የሚበቃው። ኢንፋክት አንዳንድ ሰዎች የሉሲ ዝርያ ለቀጣዩ የሰው ዘር ምንጭ አይደለችም የሚል ክርክር የሚያቀርበው አሉ። ይሄ አሁን ዛሬ ያስተዋወቅ ነው መረጃ ግን ያንን አያመላክትም። ምንም እንኳን ከሉሲ ጋር ሉሲ በነበረችበት ዘመን የነበረ ዝርያ ቢሆንም እንዳያችሁት ከሉሲ የበለጠ ቀደምትነት ያለው አይነት ቅርጽና ይዘት ያለው ስለሆነ የሉሲ ዝርያ ነው አሁን ለሚቀጥለው የሰው ዘር ምንጭ መሆን የሚችል ዝርያ ያለው በሉሲ መስመር ነው ከአርዲፒቴከስ ራሚደስ ይልቅ ስለዚህ ያ ምናልባት ለወደፊቱ ቻለንጅ ሊደረግ ይችል ይሆናል እንጂ አሁን ባለው መረጃ የሉሲ ዝርያ አሁንም ከሶስት ሚሊዮን ዓመት በኋላ ለመጡት የተለያዩ ዝርያዎች መነሻው እንደሆነ ተደርጎ ነው የሚታሰበው። ያው እንደነገርኩ አሁን ዘመዶች አዝማዶች እየበዙ ሲሄዱ ተወዳዳሪውም እየበዛ ነው የሚሄደው። ስለዚህ አሁን ተወዳዳሪው በዝቶ ከሉሲ ዝርያ ይበልጥ ወደ እኛ የሚቀርብ ዝርያ እስካልተገኘ ድረስ ቦታውን ትይዛለች ሉሲ ግን ከሉሲ የበለጠ ወደኛ የሚቀርብ በእሷ እድሜ ከተገኘ ደግሞ ያው ያኛው ሻምፒዮና ይሆናል ማለት ነው። እዚህኛው ዝርያው አውስትራሎፒተከስ ደይ ረመዳ ይባላል። በ2015 በፈረንጅ አቆጣጠር በ2015 ነው የሰየም ነው ደይ ረመዳ ማለት የቅርብ ዘመድ ማለት ነው። በአፋርኛ ቋንቋ ደይ ረመዳ ከሁለት ቃል የተወሰደ ነው። ስለዚህ የሉሲ የቅርብ ዘመድ ብለን ነው ያኔም የሰየም ነው ያኔ ያላደረግነው ምንድን ነው? ይሄ እግር ያገኘነው እግር በ209 ያገኘነው እግር እዛ ዝርያ ውስጥ አልጨመርነውም ነበር። አሁን ግን በተጨማሪ ግኝቶች ምክንያት ያንንም እግር ወደዚህ ወደ ዝርያው አስገብተነዋል። ስለዚህ ያ ነው ትንሽ ለየት የሚያደርገው ከበፊቶቹ ህትመቶች። እንደ አዲስ 215 በፈረንጅ አቆጣጠር ከ215 ወዲህ የተገኙት የተለያዩ ጥርሶች፣ የመንገጭላ ስብርባሪዎች እና የአንድ የህፃን ልጅ መንገጭላ ገና ጥርሱ በደንብ ያልወጣ ጨምሮ ነው እንግዲህ የተገኙት እና እንደውም በአብዛኛው መረጃው ለዚህ ጥናት መንስኤ የሆነው መረጃው ከዚሁ ከትንሽ ከህፃኑ ልጅ ጥርሶች ባገኘ ነው መረጃ ነው። እና ያው በየጊዜው እነዚህ የቀድሞ የሰው ዘሮች ቅሬታቸው እንደምንፈልገው ያህል አይገኝም። ሶስት ሚሊዮን አራት ሚሊዮን ዓመት መሬት ውስጥ ተቀብረው ቆይተው ወደ ወደ ቅርስነት ተቀይረው ቁጭ ብለው አይጠብቀውም። ወይ ውሃ ይወስዳቸዋል፣ ወይም ይረጋገጣሉ፣ ተመልሰው ይቀበራሉ። ስለዚህ አንድ ጥርስ ማግኘት ራሱ በጣም ከባድ ነው እና ይህን ያህል ማግኘት ራሱ እንደ ሰክሰስ ወይም እንደ ብዙ ብዙ እንዳገኘህ ነው የሚቆጠረው። አንዳንድ ቦታ ሄደህ ለወራት ሰርተህ አንድም ጥርስ የማታገኝበት ሁኔታ አለ። ግን የዚህ የወራን እድለኞች ነን በሄድንበት ጊዜ ሁሉ የበለጠ ቅሪተ አካላት እናገኛለን ማለት ነው።